ሰላምታዬን ወደ ናንተ እያቀረብኩ ለዛሬ ወደ እናንተ ሰንበትን እንዴት ነው በሚል በድጋሚ አንድ ጽሑፍ ይዤላችሁ መጥቻለሁ። የጽሑፉ ርዕስ መጀመሪያ ሰው ነኝ ይላል። ይህን ጽሑፍ ከዚህ በፊት አንብቤዋለሁ። ዛሬ በድጋሚ እንድመጣ ያደረገኝ የአንዳንድ ሰዎች ሁኔታ ስለሚገርምና ያለንበት ሁኔታም አሳሳቢ ስለሆነ ነው እሱም ይህ የዘረኝነት ነገር በጣም ውስጣችን ገብቶ ሁላችንም ተቃዋሚዎች ነን ስንጠየቅ እንቃወማለን። በየፌስቡኩ ግን የምናየውና ሼር የምናደርገው ነገር ግን ከዚህ አዙሪት ውስጥ እንዳልወጣን ያሳያል። እና መጀመሪያ ሰው ነኝ፣ ጥሩ ጽሑፍ ስለሆነች ማስተዋሉን እንዲያድለን እየተመኘሁኝ ጽሑፉን እንሆ መጀመሪያ ሰው ነኝ አንድ ወዳጄ በየገጸ ድሩና በውይይት መድረኩ የሚሰማውን መጀመሪያ ኦሮሞ ነኝ፣ መጀመሪያ ትግሬ ነኝ፣ መጀመሪያ አማራ ነኝ የሚል ክርክር አየና፣ አንተ መጀመሪያ ምንድን ነህ ሲል ጠየቀኝ። እኔ መጀመሪያ ሰው ነኝ። የተፈጠርኩትም ሰው ሆኜ ነው። አምላክም የፈጠረው ሰውን ነው። ቡድን፣ ብሔር፣ ብሔረሰብ፣ ጎሳ፣ ነገድ የሚባሉ ነገሮች ፈጠረ የሚል መጽሐፍም ትምህርትም አላገኘውም። ክብርም ስልጣንም ጥበብም ፈጣሪን መምሰልም የተሰጠው ለሰው ነው መላእክት ሲፈጠሩ በማህበር ነው የተፈጠሩት አንድ ላይ ነው የተገኙት ሰው ግን ሲፈጠር በየተራ ነው መጀመሪያ አዳም ከዚያ ሄዋን ከዚያ ቃየል ከዚያ አቤል እያለ ተራ በተራ ቡድኖቹን ሰው በኋላ ራሱ ፈጠራቸው እንጂ አብረውት አልተፈጠሩም። መጀመሪያ ሰውነቴ ነበር በኋላ ቡድኔ መጣ በኋላ የመጣው ቡድኔ በፊት የነበረውን ሰውነቴን ከዚህ አትለፍ፣ ከዚህ አትውጣ፣ ከዚህ አትዝለል፣ ከዚህ አትሻገር አለው። ቡድኔ በእኔ መጠራት ሲገባው እኔ በቡድኔ የተጠራው፣ ለእርሱ ሕልውና ሲል እኔን ሰዋኝ። እርሱ ሳይመጣ በፊት ግን እኔ ሰውዬው ነበርኩ። መጀመሪያ ሰው ስለነበርኩ መጀመሪያ ሰው ነው መከበር ያለበት። መጀመሪያ ሰውነቴ ነው መብት የሚያስፈልገው። ሰውነቴን አስረህ ገርፈህ ገድለህ ነጥቀህ ቀምተህ ቡድኔን ከየት ታገኘዋለህ? እኔን ትተህ እንዴት ለፈጠርኩት ቅድሚያ ትሰጣለህ? እኔን ንቀህ እንዴት እኔነት ተሰብስቦ ላቋቋመው ቡድን ክብር ትሰጣለህ? ይህማ ሐሰት ነው። ሴሎቹን ገድለህ ሰውየውን ማኖር ትችላለህ? ገጾቹን ገንጥለስ መጽሐፉን ታኖራለህ? ከብቶቹን አርደህ ስለ መንጋው መጨነቅ ምን ማለት ነው? አገር ይቀየራል፣ ቋንቋ ይቀየራል፣ ባህል ይለወጣል፣ እምነት ይለወጣል፣ ጎሳ ይለወጣል፣ ሰውነት ግን እኔ ነኝ። እነዚህን ሁሉ መቀየር የቻልኩት ሰው ስለሆንኩ ነው። ሰው ሆኜ ስለተፈጠርኩ ከሰው ጋር እኖራለሁ። ለብቻዬ የማልችለውን ነገሮች በጋራ ለመከወን ያን ጊዜ የጋራ መግባቢያ ያስፈልገኛል። ቋንቋ፣ ባህል፣ ልማድ፣ ወግ፣ ስርዓት ይመጣሉ። እነዚህ ሁሉ ሰዎችን በጋራ ለማኖር ሲኖሩም ተግባብተውና የጋራ የሆነ እሴት ኖሯቸው እንዲኖሩ ለማድረግ በእኔ በሰውየው የተፈጠሩ ናቸው። ሊተውኝ አይችሉም። ልተዋቸው ግን እችላለሁ። ያለ እነርሱ መኖር እችላለሁ። ያለ እኔ መኖር ግን አይችሉም። እኔ ነኝ ዋናው። ስለዚህ ነው መጀመሪያ ሰው ነኝ ያልኩት። ሰው ስለሆንኩ የሰው ሁሉ ነገር ይመለከተኛል። የሰው ሁሉ ነገር ያሳስበኛል። ያ ሰው ማንም ይሁን፣ ምንም አይነት ቋንቋ ይኑረው የትኛውንም አይነት ባህል ይከተል፣ እርሱ እኔንና እርሱን አያገናኘንም። መገናኛችን ሰውነት ነው። የእስረኛው ነገር ይመለከተኛል፣ ምክንያቱም ሰው ስለታሰረ። የሟቹ ነገር ይቆረቁረኛል፣ ምክንያቱም ሰው ስለሞተ። የተገፋው ለቅሶ ይሰማኛል፣ ምክንያቱም ሰው ስለተገፋ። የተቀማው እንባ ያርሰኛል፣ ምክንያቱም ሰው ስለተቀማ። እንደ ሰው በተፈጠረው ነገር መልሶ የሚጠፋ በሰራው ነገር መከራ የሚያይ ባመጣው ነገር የሚሄድ ባስገኘው ነገር የሚታሰር ፍጡር የለም። ራሱ ያመጣቸው ጎሳዎች፣ ነገዶች፣ ቡድኖች ራሱን እንዳያይና የተፈጠረበትን እንዲረሳ አድርገውታል። ሰው ሆኖ ተፈጥሮ ሰውነትን እንዲረሳ እገሌ እንዲሆነ ሲሉት አገሩ የት ነው የማን ወገን ነው የእኛ ሰው ነው ጎሳ ነገዱ፣ ወንዙ፣ ጎጡ እያለ እያጠበበ ይጠይቃል። የሰውየው ማንነት ከእርሱ ቡድን እየራቀ በሄደ ቁጥር ግን ጭንቀቱ ይቀንሳል። አንዳንዴም እንደ ድል ይቆጥረዋል። የራሱ ወገን የተጠቃ ሲመስለው ግን አራስ ነብር ሆኖ ይነሳል። ራሱ በፈጠረው አጥር ራሱን አጥሮ መገናኛውን፣ ሰውነትን ሰብሮታል። ያም ሰውኮ ሰው ነው፣ መጀመሪያ ሰው ነው። ሰው ስለሆነ ነው እንደዚያ የሆነው። ሃይማኖት የኖረው ሰው ስለሆነ ነው። ባህል የኖረው ሰው ስለሆነ ነው። ቋንቋ ያወራው ሰው ስለሆነ ነው። የተለየ አመለካከት የያዘው ሰው ስለሆነ ነው የሚቃወመህ ሰው ስለሆነ ነው። መጀመሪያ ሰው ነው። ያኛው ባህል፣ ያኛው እምነት፣ ያኛው ቋንቋ፣ ያኛው አስተሳሰብ፣ ያኛው ልማድ እንዲከበር፣ መብቱም እንዳይደፈር፣ ዋጋም እንዳያጣ የምፈልገው የሰው ስለሆነ ነው። እዚያ ውስጥ ሰው ስላለበት ነው። የዚያኛው ፓርቲ፣ የዚያኛው ማህበር፣ የዚያኛው ቡድን መብትና ክብር እንዲጠበቅ የምሟገተው ስለማምንበት ስለምቀበለውና ስለሚስማማኝ አይደለም፣ ሰው ስላለበት ነው። የሰው ስለሆነ ነው። በተለየ መንገድ የተደራጀው፣ በተለየ መንገድ ያሰበው፣ በተለየ መንገድ የሄደው፣ በተለየ መንገድ ያመነው፣ በተለየ መንገድ የተፈላሰፈው ሰው ስለሆነ ነው። ልዩነቱን እንኳን መፍጠር ይቻላል፣ ሰው እኮ ነው። ሌሎቹ ፍጡራን ልዩነታቸው ተፈጠረላቸው እንጂ ልዩነትን አልፈጠሩም። ሰው ግን ባህል፣ ቋንቋ፣ ልማድ፣ ስርዓት፣ ሀገር፣ አመለካከት፣ አስተሳሰብ የሚባሉ ነገሮችን አምጥቶ የገዛ ልዩነቱን ራሱ የፈጠረ ነው። ለምን ቢሉ ሰው ስለሆነ። እነዚህ ሁሉ የሚከበሩት ሰው ሲከበር ነው። እነዚህ ሁሉ ሕልው የሚሆኑት ሰው ሕልው ሲሆን ነው። አማራ ሆኖ ኦሮሞ ሆኖ ሱማሌ ሆኖ ህንድና ቻይና ሆኖ እንግሊዝና ጣሊያን ሆኖ የተወለደ የለም። ሁሉም ሰው ሆኖ የተወለደው ባህሉን ለመደው፣ ቋንቋውን ለመደው፣ አለባበሱን ለመደው፣ አገሩን ለመደው እንጂ ራቁቱን ቋንቋ ሳያውቅ ወገን ሳይኖረው ነው የተወለደው። አሁን አሉኝ የሚላቸውን ልዩነቶች በሙሉ ቢነሱ ከልዩነቶቹ ስር እኔ ሰውየው ብቻዬን ቆሜ ይገኛሉ። ሰው ነኝ መጀመሪያ ሰው ነኝ መጨረሻም ሰው ነኝ ብሎ ጽሁፉን ይጨርሳል። የዚህ ጽሁፍ ጸሐፊ ዳንኤል ክብረት ነው። ለዛሬ ሰንበታችሁን ይህንን ካልኳችሁ የዘረኝነትን ጥንሰስ በሙሉ አራግፋችሁ ሰው መሆናችሁን አስባችሁ ለሰው ልጅ ክብር እንድትቆሙ